ኢስላም የሚለውን አይተን ነበር። ዛሬ ደግሞ ባላህ ፍቃድ አሸርጦ ታኒ ሁለተኛው የሰላት ቅድመ መስፈርት የሚለውን እናነሳለን ማለት ነው። አሸርጦ ታኒ ሁለተኛው የሰላት ቅድመ መስፈርት አልዓቅሉ ጤነኛ አእምሮ፣ እኮ ሊኖረው ነው ሰውየው። ሰላት ለመስገድ ከመዘጋጀቱ በፊት ሰላት ለመስገድ የሚገባው ጤነኛ አእምሮ ያለው ሰው ነው። ወዲዱሁ የጤነኛ አእምሮ ተቃራኒ እኮ አልጁኑን እብደት ነው። ባለፈው ምን አይተናል? አልኢስላም ወዲዱሁ አልኩፍር ብለን ነበር። የእስልምና ተቃራኒው ክህደት ነው ብለን ነበር። ስለዚህ ክህደት ላይ ወደቀ ሰው ምንም ስራ አላህ ዘንድ ተቀባይነት ስለሌለው ሰላት ለሱ ዋጋ የላትም። መጀመሪያ እምነትን ማስተካከል አለበት ብለን ነበር። ልክ እንደዚሁ አሁንም ወዲዱ አልዓቅል የጤነኛ አእምሮ ተቃራኒው አልጅኑን እብደት ነው። ወልመጅኑኑ እብድ ሰው እኮ መርፉዑን ዐንሁ ከሱ ላይ እኮ ተነስቶለታል። አልቀለሙ ብዕሩ እኮ ተነስቶለታል። መላእክቶች የሚጽፉበት ብዕር መላእክቶች እሱ ላይ አይጽፉም። እንግዲህ ለጉርምስና ከደረስንበት ጊዜ ጀምሮ እምንሠራው መልካም የሚሆን መጥፎ ሥራ የሥራ መዝገባችን ላይ ይጻፋል። አእምሮ በሽተኛ የሆነ ሰው ግን እሱ ላይ ምን አይደረግበትም፣ አይጻፍበትም። ከሱ ላይ ቀለም ተነስቷል። ሐታ የፊቅ ወደ ጤናው እስኪመለስ ድረስ ወደ ሊሉ ለዚህም እኮ ማስረጃው አልሐዲት የነቢዩ ሰለላሁ አለይሂ ወሰለም ንግግር ነው። የእስልምና ማስረጃ የሚወሰድባቸው ምንጮች ቁርአንና ሐዲት ናቸውና ባለፈው ያየናቸው ማስረጃዎች እንዳለ ከቁርአን የወጡ ነበሩ። አሁን ደግሞ ከነቢዩ ሰለላሁ አለይሂ ወሰለም ሱና፣ ከነቢያችን አስተምሮት ሐዲት ልናነሳ ነው። ምን አሉ? ሩፊዐል ቀለሙ ብዕሩ እኮ ተነስቷል። መላእክቶች እኮ አይጽፉም። አን ሰላተቲን ከሦስት አካሎች ላይ እኮ መላእክቶች አይጽፉባቸውም። አናኢሙ ሐታ የስታይ ቀይዝ ይሄ የመጀመሪያው ነው። አናኢሙ የተኛ ሰው ሐታ የስታይቀይዝ እስኪነቃ ድረስ በንቅልፍ ልቡ ሰው የሠራው ነገር አይጻፍበትም። ወልመጅኑኑ አእምሮን የሳተ ሰው ሐታ የውፊቅ ወደ ጤናው እስኪመለስ ድረስ ምን አይደረግበትም? አይጻፍበትም። ወሰጊሩ ህፃን ልጅ ደግሞ ሐታ የብሉኽ ጉርምስና ላይ እስኪደርስ ድረስ የጉርምስና ምልክቶች ለወንድ ልጅ ጺም ማውጣት፣ የብብትና የብልት ጸጉር ማውጣት፣ የዘር ፈሳሽ ማየት፣ ድምፅ መጎርነን፣ እነዚህ እነዚህ ለወንድ ልጅ ምኖቹ ናቸው፣ የጉርምስና ምልክቶቹ ናቸው። ሴት ልጅም እንደዚሁ ደግሞ ምልክት አላት። የብብትና የብልት ጸጉር ማውጣት፣ ጡት ማውጣት፣ የወር አበባ ማየት። እነዚህ ካልተገኙ ደግሞ በእስልምና አቆጣጠር አስራ አምስት ዓመት ከሞላቸው ወንድም ሆነ ሴት ስራቸው መመዝገብ ይጀምራል። ሰላት መስገድ፣ ጾም መጾም ሀጅ ማድረግ የመሳሰሉት ግዴታ ተብሎ የተቀመጡ ነገሮችን በጠቅላላ መፈጸም ይኖርባቸዋል ነገ አላህ ዘንድ ሂሳብ ስላለ ማለት ነው የሚሰራ ስለዚህ ከዚህ ነጥብ ምን አየን አሸርጦ ሳኒ ሁለተኛው አልአቅሉ አእምሮ ጤነኛ የሆነ ሰው ነው ሰላትን መስገድ የሚገባው ሶስተኛ አሸርጦ ሳሊቱ ሶስተኛው ቅድመ መስፈርት ሰላትን ለመስገድ ማለት ነው አተሚይዙ መለየት እኮ ነው ወዱሁ አስገሩ የተሚዝ የመለየት እኮ ደግሞ ተቃራኒው ህፃንነት ነው። በጣም ህፃን የሆኑት በሰላት አይታዘዙም። እንዲሁ ሲሰግዱ ዝም ብለን እናያቸዋለን የቻልነውን ያህል እናስተምራቸዋለን እንጂ ማለት ነው። ወሐዱሁ ይሄ ተሚዝ መለያ የሚባለው እድሜ ገደቡ መነሻው እኮ ሰብዑ ሲኒን ሰባት አመት ነው። ሱመ ዮማሩ ከዛም እኮ ይታዘዛል። ህፃን ልጅ ሰባት አመት ከሞላው በኋላ ይታዘዛሉ። ቢሰላቲ ሰላት ስገዱ ይባላሉ። ማስረጃችን ከየት ነው? ለቀውሊሂ ሰለላሁ ላሁ ዓለይሂ ወሰለም የአላህ መልእክተኛ የአላህ ሰላትና ሰላም በሳቸው ላይ ይሁንና እንዲህ ስላሉ ሙሩ እዘዙ፣ አብናአኩም ልጆቻችሁን እዘዙ፣ ቢሰላቲ በስግደት እዘዟቸው፣ ሊሰብዒን ሰባት ዓመት ሲሞላቸው በሰላት እዘዟቸው። ወድሪቡሁም ግረፏቸው ደግሞ ዓለይሃ በሷ ላይ ሊአሽሪን አስር ዓመት ሞልቷቸው ሰላት አልሰግድም ሚሉ ከሆነ ግረፏቸው ሁለተኛ ትእዛዝ በሰባት ዓመት ሰላት ማዘዝ አስር ዓመት ሞልቶት ሰላት አልሰግድም ያለ ልጅ ደግሞ መግረፍ ወፈርቁ በይነሁም በነሱ መካከል እኮ ለያዩ የት ላይ ፊል መዳጂዕ በእንቅልፍ ቦታቸው በሚተኙበት ቦታ በፍራሽ በክፍል ለያዩቸው አብረው እንዳይተኙ አስር ዓመት ከሞላቸው በኋላ ከዚህ ሐዲስ ትልቁም ነገር እንገነዘባለን ዛሬ የሰው ልጅ ልጆቹን በማስተማር ላይ የዱንያ ትምህርት ለነሱ ሀብትም በመተው ላይ እንዲያውም ከልጅነታቸው የባንክ አካውንት ይከፈትላቸው የሚባል ሰርቪስም መጥቷል። ትልቅ ሲሆኑ እንዳይቸገሩ ከልጅነታቸው ጀምሮ አጠራቅሙላቸው ይባላል። የሚቀጥለውን ዓለም ቢቸገሩብንስ? ሳይሰግድ የሞተ ሰው ከሀዲ ነው የሚሆነው። ስለዚህ ከእኛ ምን ይጠበቃል? የአላህ መልእክተኛ ለልጆቻችሁ እዘኑ ነው። እንግዲህ ለልጁ ያዘነ እቺን ዱንያ ጠፊ ዓለም በሷ ላይ ጌጦቿን ለልጆቹ ማውረስ እንደሚፈልገው ያቺን ታላቅ ዓለም ጀነትን ምን ያደርጋል ለማውረስ ያዘጋጃቸዋል። የሰው ልጆች መለየት የሚችሉት በሰባት ዓመታቸው ጀምሮ ነውና በሰላት እዘዟቸው ተባለ። የመጀመሪያው ትዕዛዝ። ሁለተኛስ ወድሪቡሁም ግረፏቸው። መገረፍም አለባቸው። ባይሆን ልጅ የሚገረፈው የት የት ቦታ ነው? ፊት፣ የሰው ልጅ ፊት አይመታም። ሰው ሚስቱም ጋር ይሁን ከልጆቹም ጋር እንዲህ አይነት እርምጃ ሸሪአ ባዘዘው መንገድ መውሰድ ካለበት ሚስቱን ፊቷን በፍጹም ሊመታ አይገባም። ሚስቶቻችሁንም ሲያስቸግሩ ምቷቸው ይላል ቁጣን ማሳያ ማለት ነው ይሄ ማለት ፊታቸውን ምቱ በዱላ ደብድቧቸው ይሄንን አይደለም የሚያሳየው ስለዚህ ልጆቻችንንም መቅጣት ባለብን ሁኔታ መቅጣት አለብን ፊታቸው አይመታም አንድ በሉ እዚህ ጋር ምን እንይዛለን እኛ ከልክ በላይ አዛኝ ነን ብለን ከፈረንጆች ኮፒ እያደረግን ልጅን አንመታውም፣ ግን ምን እናደርገዋለን? ባዶ ክፍል ውስጥ ዩ አር ኮርነርድ ብለን እናስቀምጠዋለን። ይላሉ ሼህ ሙሐመድ ሷሊሕ አልዑተይሚን ረሂመሁላህ። ምን ይላሉ? ልጆች አብዛኛዎቹ በጂን የሚለከፉት ባዶ ክፍል ውስጥ እያስቀመጧቸው ነው። ቤተሰቦች ልጆችን እንቀጣለን ብለው ጨለማ ክፍል ውስጥ፣ ባዶ ክፍል ውስጥ ያስቀምጧቸዋል። ፍርሃት ላይ ሲወድቁ ጂን መጥቶ ይይዛቸዋል አሉ። ስለዚህ እኛ መመሪያ አለን ለሁለት ሀገር የሚሆን መመሪያ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ልጆቻችሁን ቅጠዋሉ መቅጣት ነው እንጂ ባዶ ክፍል ውስጥ ወስዶ አስቀምጦ የጂን መጫወቻ ማድረግ፣ ይሄ የተሳሳተ መንገድ ነው። ሌላ ነጥብ፣ ልጆቻችንን ከልክ በላይ አንተ የኔ ቆንጆ፣ እንዳንተ ያለ ጀግና፣ እንደው አንተን እኮ የመሰለ ሰው የለም፣ አንቺን የመሰለ መች ባገሩ ይወለዳል፣ እንዳንቺ አይነት ቆንጆ የት ታይቶ ይታወቃል ተብሎ ልጅ አይታደግም። በፍጹም ይሄ የልጆችን ስብዕና የልጆችን ሳይኮሎጂ መግደል ነው። ልጆች መልካም ሲሰሩ አላህ ይባርክህ፣ አላህ መልካም ዝርያ ይስጥህ፣ ወልደህ ለመሳሚ ያብቃህ፣ ልጄ ሆይ እኔ እናንተን ጀነት ላይ አላህ ይሰብስበን ተብሎ ልጅ ይመረቃል። ይመረቃል ጥሩ ስራ ሲሰራ ጎበዝ ልጅ አላህ ይባርክህ። መጥፎ ስራ ሲሰራስ ት አንተ ማትረባ፣ ድሮውንም እኳ አንተ አንድም ቀን ሆነ አታቅም እያሉ አእምሯቸውን ማቀጨጭ አይደለም። መምከር አንዴ መምከር ሁለቴ መምከር ከዛ መግረፍ ሲገባ አንድ ጊዜ ገረፍ አርጎ ማሳየት እንጂ በየቀኑ ዱላ ልጅ ሲያደድብ ነው የታየው። ዱላ ለእንስሳ ነው። ለሁሉ ነገር እኮ ምናለው ሚዛን አለው። መገረፍ ሲገባቸው ብቻ ተመክረው ተመክረው ይገረፋሉ። አንዳንድ እናቶች ወዲህ ወዲያ በሄዱ ቁጥር ልጆቹን ይኮረኩማሉ። አንዳንዶቹ ደግሞ ጭራሽ ልጆቻቸውን በማወደስ በዚህ ምድር ላይ እንደነሱ አይነት ፍጡር እንደሌላ አርገው በኩራት እላይ አፍንጫቸው ድረስ ትዕቢተኛ አድርገው ያሳድጓቸዋል። ከዛ ነገ ከሰው ጋር ሲደባለቁ እኔ እኔ እንትና ልጅ አረ ለእኔ እኮ ይከብደኛል፣ እኔ እኮ ይሄንን አልቀምስም፣ እኔ እኮ ይሄንን አልበላም፣ ይሄ እኮ እኔ እኮ እዚህ አልገባም። ይሄ ልጆችን ማበላሸት ነው። ልጆችን ስራ እንዲሰሩ፣ በቁጥር አንድ ጌታቸውን እንዲያውቁ፣ ለጌታቸው ታዛዥ ሰጋጆች እንዲሆኑ አድርጎ ለሁሉ ነገር ባላንስ አለው። ያንን መፈጸም ነው ከኛ ላይ የሚጠበቀው። ጥሩ፣ ሁለት ምክር አየን። ሶስተኛ ወፈርቁ በይነሁም በነሱ መካከል ለያዩ፣ ፊል መዳጂዕ በአልጋቸው ላይ ለያዩዋቸው። ዛሬ በሚያሳዝን ሁኔታ ዘመናዊነት ነው እየተባለ ያጎት ልጅ ያክስት ልጅ ቢያድሩ ምን ችግር አለ ይባል። ያጎት ልጅ ያክስት ልጅ እኮ መጋባት ይችላል በሸሪዓችን፣ ይኸው እስልምናችን እኮ እያለ ያለው። ካንድ አባት ካንድ እናት የተወለዱ ወንድምና እህትን ወንድምና ወንድምን እህትና እህትን እንኳን በአልጋ በፍራሽ ለይዋቸው ይላል ለምን ይሄ ስሜት የተባለ ነገር በጣም አስቸጋሪ ነው በተለይ በዚህ በአፍላ በጉርምስና ወቅት በእንቅልፍ ልቡ ተነስቶ እህቱን ቢይዛት ሌላ መጥፎ መጥፎ ነገሮች ወንድ ለወንድ ሲተኛ ሴት ለሴት ሲተኛ ቢፈጠር ምን ማምጣት ይቻላል እስልምና ለዚህ ነው ቀድሞ ምን የሚያደርገው ሁል ጊዜ መስመር አለ ወላ ተቅረቡ ዚና ዝሙትን አትቅረቡ ወለድን አትብሉ ይሄንን አትድረሱ ሴት ልጅ አትጨብጡ ሴት ልጅ ወንድ ልጅ አትጨብጥ ወንድ ልጅ ሴት ልጅ አያያት ለምን የሚቀጥለው ከዚህ ቀጥሎ የሚመጣው አደጋ ስለሆነ ከማየት በኋላ ምን ይመጣል መውደድ ይመጣል ከዛ በኋላ አይኑ ይታወራል ልቡ ይታወራል ዝሙትን አላህ እንደከለከለው እያወቁ ኮ ነው ሰዎች የሚሰሩት መጀመሪያው ሰበቡን ነው መገደብ አትዩ እሺ አይናችሁን ስበሩ። እሺ፣ ሴት አትጨብጡ። እሺ፣ ስለ ሴት ብዙ የሚወራበት ቦታ አትሂዱ፣ ስሜታችሁን ይቀሰቅሰዋል። እሺ፣ ልክ እንደዚህ ይኸው፣ ለልጆቻችን ምን ተባል በፍራሽ ለዩአቸው ተባለ፣ አስር ዓመት ከሞላቸው በፍራሽ ይለዩ ተባለ። ስለዚህ ለእያንዳንዳችን ልጆች ባለ አንድ ሜትር ባለ አንድ ሜትር ፍራሽ አለ። የመጨረሻ ድሃ እንኳን ብንሆን ምን ማድረግ ይጠበቃል? ለያይተ በዛች በአንድ ሜትር ፍራሽ አቅሞ የቻለለት ሰው ደግሞ? ለየራሳቸው ክፍል መስጠትም ይችላል ማለት ነው ወፈሪቁ ለያዩ ተብለናል በማን ለእኛ ከነብሳችን በላይ አዛኝ በሆኑት ውድ ነቢይ ያላህ ወህ የማይለያቸው የልጆቻችሁን አልጋ ለዩ ብለውናል እንለያለን ጥሩ ስንት ነጥባየን ሶስት ነጥባየን አሸርጡ ራቢዑ አራተኛው ቅድመ መስፈርት ደግሞ ረፍዑ ልሐደሲ ሐደስን ማስወገድ ነው ሐደስን ማንሳት ነው ምንድንነው እሱም ወህወል ውዱዕ ሀደት እኮ የተባለው ውዱዕ ማድረግ ነው። አልማዕሩፍ የታወቀ የሆነው ባለፈው ጠቆም አድርግ ያለው ሀደት ሁለት አይነት ነው፣ ትልቁ ሀደት እና ትንሹ ሀደት። ትልቁ ሀደት በመባል የሚታወቀው የሰውነት እጥበትን ግድ የሚያስፈርዱ ነገሮች ምንን ይመስል? ጀናባ ሆኖ ሰውየው የዘር ፈሳሽ ከሱ ወጥቶ በህልሙም ይሁን ሚስቱን ሲገናኝም ይሁን ሴትም ልጅ ወንድ ተገናኝቷትም ይሁን በእንቅልፍ በተኛችበት ፈሳሽ ከብልቷ አካባቢ ካገኘች ይሄ ሰውነትን እጥበት ግድ ያስፈርዳል። ሁለተኛ ሴት ልጅ የወር አበባ ከሆነች ምን ታደርጋለች? የወር አበባዋን ስትጨርስ በስድስት ወይ በሰባት ቀኗ ሰውነቷን ትታጠባለች። ሶስተኛ ሴት ልጅ ልክ እንደዚሁ የወሊድ ደም የሚባላላት ልጅ ወልዳ ለአርባ ቀን ወይም ከዛ ያነሰ ደም ይፈሳታል። ያንን ደም ስትጨርስ ሰውነቷን ታጥባ ወደ ሰላት ትገባለች። ስለዚህ ይሄ ትልቁ ሀደት ይባላል። ቲኒሹስ ፈስ በመፍሳት ሽንት በመሽናት ሰገራ በመጠቀም እንደገና ከሁለቱ ቀዳዳዎች ከሽንት መውጫና ከሰገራ መውጫ የሚወጡ ለምሳሌ ዝም ብሎ ይሄ እንደፈሳሽ ነገር ሰውየው ስሜት ገና ሲያስብ ፓንቱ አካባቢ ይረጥብበታል። ይሄ ምን ያስደርጋል? እንዲያውም ፓንቱን መታጠብ አለበት ያ ፈሳሽ ነገር ሚመስለው ያረፈበት ቦታ ብልቱን መታጠብ አለበት፣ ከውዱ በፊት ማለት ነው። ኮሶ ደግሞ ጥሬ ሥጋ የሚበሉ ሰዎች ኮሶ ያስቸግራቸዋል። እንደ ትል የሚመስል ነገር ዝም ብሎ ይወጣል። ያ ከወጣ ውዱ ያፈርሳል። ምን ማድረግ ይጠበቃል? ውዱ ማድረግ ይጠበቃል ማለት ነው። ስለዚህ ወደ አርስቱ ስንመለስ ወህወል ውዱ ውዱ እኮ ነው። አልማዕሩፍ የታወቀ የሆነው ወሙጂብ፣ ሁል ሀደት ውዱን እኮ ግዴታ የሚያስፈርደው ነገር ውዱ መፍታት ነው። ስለዚህ ውዱ ከተፈታ ውዱ መታደስ አለበት። ወሽሩጡሁ የውዱ እኮ ደሞ ራሱ መስፈርቶቹ አሽረቱን አስር ናቸው። ውዱ አስር መስፈርት አለው። ልክ ለሰላት ዘጠኝ መስፈርቶች አሏት ብለን እንደነበረው ማለት ነው። እነማን ናቸው? አንደኛ፣ አልኢስላሙ ውዱ ለማድረግ ራሱ ምን ያስፈልጋል? እስልምና መስፈርት ነው። ካፊር የሆነ ሰው በአላህ ላይ የሚያጋራ ሰው ውዱ ቢያደርግ አይጠቅመው። አልኢስላሙ ለውዱ ዋና መስፈርቷ

ጦሃራዋ እስክትሟላ ድረስ ምንን ላይነይ ነው አቋርጣታለው፣ ብሎ ላይነይ ነው። ስድስተኛ ወንቂጣው ሙጂቢን ውዱን የሚያስፈርዱ ነገሮች ደግሞ ቀድመው ሊቋረጡ ነው። ሽንት ካለ ሽንት ቀድሞ መጽዳት አለበት። እየተንጠባጠበ ውዱ ማድረግ አይቻልም። ወይ ሽንት ሳይቆም ልክ እንደዚህ እነፈስ የመሳሰለው የሚያስቸግሩ ነገሮች ካሉ እነሱ ሳይቋረጡ ውዱ ማድረግ አይቻልም። ስንታየን ስድስታየን ሰባተኛ ወስቲንጃኡን አዊስቲጅማሩን ቀብለሁ እስቲንጃ ወይንም እስቲጅማር ከውዱ በፊት ማድረግ። ምን ማለት ነው? እስቲንጃ ማለት ሽንት የወጣበትን ቦታ ወይንም ደግሞ ሰገራ የወጣበትን ቦታ በውሃ ማጠብ ማለት ነው። አንድ አዊስቲጅማሩን ወይንም ደግሞ ከሦስት ባላነሰ ድንጋይ የሰገራም ቦታ ከሦስት ባላነሰ ድንጋይ የሽንትን ቦታ በድንጋይ ማዳረቅ፣ በደረቅ ድንጋይ ወይንም በወረቀት ወይንም በሶፍት በእነዚህ ነገሮች ማዳረቅ። ዋይፐርም ሊሆን ይችላል እንደ ሰውየው የጤና ችግር ማለት ነው። ሸሪዓን የማይጻረር ነገር እስከሆነ ድረስ በእነዛ ነገሮች ማዳረቅ ማለት ነው። ስለዚህ በደረቅ ነገር ማዳረቅ እስትጅማር ይባላል። በውሃ መታጠቡ ደግሞ እስቲንጃ ይባላል። ስንታየን ሰባታየን፣ ስምንተኛ ወጡሁርየቱ ማኢን ወኢባሃቱ ወጡሁርየቱ ማኢን ውሃው ንጹህ ሊሆን ነው። ውዱ የሚደረግበት ራሱ ማለት ነው። ወኢባሐቱ ልክ እንደዚሁ ደግሞ ውሃው ሀላል ሊሆን ነው። ዘጠነኛ ወኢዛለቱ ማስወገድ እኮ ነው። ማየምናዑ የሚከለክል የሆነ ነገር ማስወገድ ነው። ውሱለሁ ኢለ ልበሸረቲ ወደ ሰውነት መግባትን ውሃ ወደ ሰውነት መግባትን የሚከለክሉ ነገሮችን እኮ ማስወገድ ነው። እንደሚሰማው ሴቶች የሚቀቡት ጥፍር ቀለም ውሃን አያደርስም ይባላል። ልክ እንደዚሁ ቫዝሊን ምናምን በጣም ሲቀባ ሰውነት ውሃ ወደ ውስጥ አይገባም። በዚህ የተነሳ ውሃ ሰውነት መንካት ስላለበት ከሰውነት ላይ እንዲህ አይነት ነገሮችን ማስወገድ። አስረኛ ወደ ኹሉል ወቅቲ ወቅቱ እኮ ሊገባ ነው። አሁን ልብ በሉ፣ ይሄ ለየት ያለ ሁክም ነው። ለእነማን የሚለው ሊብራራ ነው። ለምሳሌ አንድ ሰው ከጧቱ አራት ሰዓት ላይ ለዙሁር ምን ማድረግ ይችላል? ውዱ ማድረግ ይችላል። ምንም ችግር የለውም፣ ጤነኛ እስከሆነ ድረስ። እነዚህ ግን ፍርዳቸው ለየት ያሉ ሰዎች ናቸው። ወድኮሉ ወቅቱ ሊገባ ግድ ይለዋል። ለእነማ አላመን ሐደቱሁ ዳኢሙን፣ ይሄ ሽንታቸው ይሄ ፈሳቸው ሁል ጊዜ ለሆነ መቆጣጠር ለማይችሉ ሰዎች ለምሳሌ በኩላሊት ኢንፌክሽን፣ በመሳሰለው የተነሳ ሽንታቸው ማይቆምላቸውና ሚንጠባጠብ ሰዎች አሉ። ጠብ ጠብ ጠብ ይልባቸዋል። በቃ ለደቂቃም አይቆምም። እንግዲህ ሰላትን አምስት ደቂቃናት ብለን ብናስባት አምስቱንም ደቂቃ ለሰላት በቆሙበት አይቆምላቸውም በቃ ይንጠባጠባል። ሁለተኛ ጨጓራ ባክቴሪያ የሚሆን ምን ያለባቸው በየደቂቃው ፈስ መቆጣጠር ማይችሉ የሚወጣባቸው ሰዎች አሉ። ስለዚህ ፈስና ሽንት ስለሆኑ ሀደት የተባሉት እነዚህ ሰዎች ምን ይሆናሉ? ወቅቱ ሲገባ ለምሳሌ ልክ ዝሁር አዛን ሲል ለዙሁር ውዱእ ያደርጋሉ። ወደኹሉል ወቅቲ አላ መን ሀደቱሁ ዳኢሙን ሊፈርድሂ ፈርድ ሰላት ለመስገድ ወቅቱ ሲገባ ያ ሰው ምን ማድረግ ይጠበቅበታል? ውዱ ያደርጋል። ሰላትስ እንዴት ነው የሚሰግደው? በጀማዓ ይሰግዳል። ችግር የለም። እየተንጠባጠበበት አው እየተንጠባጠበበት፣ በፓምፐርስ ነገር የሚሆን ሌሎች ነገሮች ተጠቅሞ ያንን ቦታ ሶፍት ምን ደርድሮበት ማለት ነው፣ ፓንት ይለብሳል ወደ መስጅድ መስጂድ እንዳይንጠባጠብ ማለት ነው። ከዛ ውጭ ሰላቱን ይፈጽማል። ሰላቱ ሰሂህ ነው፣ ቃላህ ዘንድ ተቀባይነት አለው። ምክንያቱም አላህ ላ ዩከሊፉላሁ ነፍሰን ኢላ ውስአሃ አንዲትን ነፍስ ከአቅሟ በላይ አያስገድዳትም ብሏል። እዚህ ሰውዬ ላይ ይሄን በሽታ ያመጣውም አላህ ስለሆነ ሽንቱ በተንጠባጠበ ቁጥር ውዱ ይጠፋል አይባልም። ወቅቱ ሲገባ ውዱን አድርጎ ምን ያደርጋል? ይሰግዳል። ከዛ ውዱ ጠፋ ይባላል። ከሰላት በኋላ ደግሞ አሱር ሲደርስ ምን ያደርጋል? ለአሱር ወቅትም ልክ እንደዚሁ እንደዛው አዲስ ውዱ ያደርጋል ማለት ነው። የዛሬውን ትምህርት በዚህ ጨርሰናል።